ን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀላል ነው ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል። የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቡ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባር እንደ ስማችን ብርሃን ነው ስራችን ሌላኛውን ጉዳይ እንመልከት የባየር ሙኒክን ጉዳይ እናንሳ እንደ ቀድሞ ምርጥ ጀርመናዊ ተጫዋቾችን በተለይ ከጀርመን ቡንደስ ሊጋ ክለቦች መግዛት አቅሙ እየተዳከመ የሆነው የሚለውን ጉዳይ እናንሳ ያው ይህንን ጉዳይ የምናነሳበት ምክንያት ፍሎሪያን ቨትዝ ባየር ሙኒክን ጥያቄ ውድቅ አድርገው ነው ወደ ሊቨርፑል ለመሄድ ጫፍ ላይ እየደረስ ያለው ይህንን ጉዳይ እንመልከተው የባየርን ጉዳይ እናንሳ ልክ ነው የዚህ ይህን ጉዳይ እንድናነሳ ቀጥተኛ ምክንያት የሆነው የፍሎሪያን ቨትዝ ጉዳይ ይሁን እንጂ ይሄ ብቻ አይደለም። አንድ ዝውውር ብቻ ቢሆን አንድ ዝውውር እኮ ፓተርን ወይም ትሬንድ አታጠኝበትም። አንድ ዝውውር ነው በባየርን ከሊቨርፑል ጋር ተፎካከረ ተጫዋቹ ሊቨርፑልን መረጠ እንበል፣ በቃ አለቀ። ግን አንደ ዛር አይደለም። ባለፉት አመታት እየተቀየረ የመጣ ነገር ነው። በፊት ምርጡን ጀርመናዊ በጀርመን የሚጫወት ምርጡን የቡንደስሊጋ ተጫዋች ባየርን ነበር የሚወስደው ላለፉት አመታት በተደጋጋሚ በተለይ ለዋንጫ መፎካከር የጀመሩ ቡድኖችን ቶሎ ኩም የሚያደርጋቸው ከነሱ ተጫዋች ቀምቶ ነው። አሁን ይሄ መንገድ ባለፉት አመታት መቀየር ጀምሯል። ፍሎሪያን ቨትዝን ማስፈረም ለባየር ሙኒክ ስፖርታዊ ጉዳይ ብቻ አልነበርም። እንዲሁም ስታዩ እንዲ፣ እንዴት ነው ከሙሲያላ ጋር አብሮ የሚጫወተው? ሁለቱም ተመሳሳይ ተጫዋቾች ናቸው። ሁለቱም ሜዳ ውስጥ ተመሳሳይ ስፔስ መያዝ የሚወዱ ተጫዋቾች ናቸው እና ልክ ነው። የጀርመኑ አሰልጣኝ የሆነ መፍትሄ አግኝተውለት ነበር፣ ግን ጥያቄ ነበር ስለዚህ ስፖርታዊ ብዥታ እንዳለ ሆኖ ሜዳ ውስጥ ምን አይነት ታክቲካዊ ፎርሙላ ይገኝለታል የሚለው ጉዳይ ጥያቄ መሆኑ እንደተጠበቀ ሆኖ ግን አንዳንዶቹን ዝውሮች የምታደርጊያቸው ታክቲካዊ አመክኒዮ ስላ ስላላቸው ብቻ አይደለም። አንዳንዱ ሾው ፎርስ ነው። ምርጡ ጀርመናዊ ባለ ክህሎት ለባየርን መጫወት አለበት የሚል አንዳንድ ጊዜም ወደ ምንድን ነው ወደ አሮገንስ የሄደ አካሄድ ነበራቸው። ግን ተጫዋቹ ገና ዝውሩ ባያልቅም ያለውን አቅጣጫ ስናይ ወደ ሊቨርፑል የሚዘዋወር ይመስላል። እንዲያውም ሰሞኑን አንድ ፍሎሪያን ፕሌተንበርግ የሚባል የስካይ ዱሽላንድ ጋዜጠኛ አለ። እሱ ነው የጻፈው፣ እኔ ያየሁት እሱ ሲጽፍ ነው። አስር ቁጥር መለያ መልበስ ይፈልጋል ሊቨርፑል ውስጥ እና የአሌክሲስ ማካሊስተር ቁጥር ነው አስር ቁጥር እሰው ትላንትና፣ የሚጻፈውን ሁሉ አትመኑ፣ እኔ እንደዚህ አላልኩም እንደዚህም አለልም ብሎ ጽፏል። ስለዚህ ሊቨርፑል ዝውውሩ ይሄ ራሱ እንደ ጠቋሚ አንድ ት ልታዩት ይችላል። ስለ ቁጥር ነው ዲስከስ የሚደረገው። የትኛውን የመለያ ቁጥር ይለብሳል እየተባለ ነው ዲስከስ የሚደረገው። ከሁሉም ክለቦች ጋር ከሁለቱም ክለቦች ጋር በደንብ እንደ ተነጋገረ ያስታውቃል። ግን ባየር ሙኒክ የጀርመን እግር ኳስ ላይ ሜሜድ ሾልን፣ ኦሊቨር ካንን እና ስተን ኮንፍን ከካርልስ ሩህ ነበር ያመጣው። ሚሼል ባላክን፣ ዚሮቤርቶን እና ሉቺዮን ከሌቨርኩዘን ነበር የወሰደው ክላውዲዮ ፒሳሮን፣ ሚሮስላቭ ክሎሰን፣ ቲም ቦሮስኪን፣ ቫለሪ ኢዥማይልን የወሰደው ከቬርተር ብሬመን ነበር። ጂዮቫኒ ኤልበርን እና ማሪዮ ጎሜዝን የወሰደው ከሽቱትጋርት ነበር። ማሪዮ ጎትሰን፣ ማትስዩ ሜልስን፣ ሮበርት ሌቫንዶቭስኪን ደግሞ ያስፈረመው ከቦሮሲያ ዶርትሞንድ ነበር። ባለፉት ዓመታት። እነዚህ ሁሉም ጀርመናዊያን አይደሉም። ምሳሌ ዜ ሮቤርቶ ጀርመናዊ አይደለም ወይ? ፒሳሮ ጀርመናዊ አይደለም ወይ? ኤልበር ወደ ኢትዮጵያ መጥቶ ነበር ጂዮቫኒ ኤልበር የባየርን አምባሳደር ሆኖ አስታውሳለሁ። ባየርን አካዳሚ ከፍታለሁ ምናምን ያለ ሰሞን ማለት ነው። ምርጥ አጥቂ ነበር፣ ጆቫኒ ኤልበር። ብራዚላዊ ነው። የውጭ ሀገር ዜጎች ናቸው ግን በቡንደስ ሊጋ ምርጥ ተጫዋቾች ነበሩ። በሌሎች ክለቦች የሚጫወቱ ምርጥ ተጫዋቾች፣ እነዚህን ከማንም ሌላ አውሮፓ ክለብ ቀድሞ ያስፈርም ነበር ባየር ሙኒክ። ከሌሎች አውሮፓ ክለቦች የሚያመጣቸው ተጫዋቾች እንደተጠበቁ፣ ለምሳሌ የሆነ ጊዜ ሮይ መካይ ሳት የላሰ ጎል አስቆጣሪ ነበር፣ በዴፖርቲቮ ላ ኮሩኛ አምጥቶታል ባየር ሙኒክ። እንዲህ አይነት ተጫዋቾችም ያመጣ ነበር። ግን ቡንደስ ሊጋ ውስጥ አብዛኛውን ጊዜ ማንም መጥቶ ሳይቀናቀነው ከሌላ የአውሮፓ ሊግ። አሁን ችግሩ እዛ ቡንደስሊጋ ውስጥ ያሉ ቡድኖች አይደለም የሚፎካከሩት፣ የሌሎቹን ቡድኖች ፉክክር አልቻለም። ከዛ ምን ታያለሽ፣ በቡንደስሊጋ ታሪክ ትራንስፈር ማርኬት ላይ ገብተሽ የጀርመን ዌብሳይት ነው ዝውውሮች ላይ ስፔሻላይዝ ያደረገ ነው። ሰላሳ ውድ ዝውውሮችን ብታይ ሰላሳዎቹን ብታይ የባየርን ስም አንድ ብቻ ነው ያለው። በቡንደስሊጋ የተፈጸሙ ከቡንደስሊጋ ክለቦች የተሸጡ 30 ውድ ዝውውሮች ምታይ አንድ ብቻ 27ኛ ስፍራ ላይ ዳዮ ኡፓሜካኖ ነዋል ከላይፕዚሽ 2021 ላይ 42.5 ሚሊዮን ዩሮ የከፈሉበት። የተቀሩት 28ቱ 29ኙ ዝውውሮች በሌሎች ክለቦች የተደረጉ ናቸው። 21ቱ በእንግሊዝ ክለቦች ነው ደግሞ ስለዚህ የሆነ ተስፋ ያለው ተጫዋች ቡንደስሊጋ ውስጥ ብቅ ካለ ወ ወደ ባየርን መሄዱ አይቀርም ምናምን ልታያት አሁን ፍሎሪያን ቨትዝ የሚወሰድባቸው በሊቨርፑል ነው። ዝውውሩ እንግዲህ መጨረሻው የሚደርስ ከሆነ ማወቅ አለብን የተወሰነ ጊዜ ይወስዳል። እንዲህ አይነት ከፍተኛ ፋይናንሻል ፓኬጅ ያለው ዝውውር በአንድ ቀን አይፈጸም፣ መቼ ነው ሶስት ቀን ነው ምናምን የሆነው የዝውውር ገበያውም አሁን ከተከፈተ ሳይቀር ለጥቂት ጊዜ የሚቆየው ከዛ ደግሞ እንደገና ጁን አስራ ስድስት ይከፈታል። ስለዚህ ዝውውሮች ገና አሁን ገና ሶስት ወር ምናምን አለን ቶሎ አያልቅም። ሀያ አንዱ በእንግሊዝ ክለቦች የተፈጸሙ ናቸው። ሶስቱ በባርሴሎና ሁለቱ በ ሪያል ማድሪድ ሁለቱ በፓሪ ሳንጀርማን የተፈጸሙ ናቸው። ከሰላሳዎቹ ውድ ዝውውሮች የቡንደስሊጋ ክለቦች ሸጠው ውድ ገንዘብ ብዙ ገንዘብ ያገኙባቸው ሰላሳ ዝውውሮችን ማለት ነው። ፓሪ ሳንጀርማንና ሪያል ማድሪድ ለምሳሌ በቅርብ ጊዜ ኦስማን ደምቤሌ ቦሩሲያ ዶርትሙንድ በነበረበት ጊዜ ባርሰሎና የወሰደው መቶ ሰላሳ አምስት ሚሊዮን ዩሮ ከፍሎ ወይም ጁድ ቤሊንገምን ሪያል ማድሪድ የወሰደው አጠቃላይ ፓኬጁ መቶ ሰላሳ ሚሊዮን ሊደርስ በሚችል ገንዘብ በፊት እነዚህን ነበር የሚወስደው። አሁን ሰዎች ምን ይላሉ፣ መቼ ነው መነሻው ግን ይላሉ መቼ ነው ባየር እንደዚህ መሆን የጀመረው? ሱዴድ ዜቱንግ ምን ይላል? ኦኬ በኬቨን ደብሮይነን የጀመረው በኬቨን ደብሮይ ነን የጀመረው ኬቨን ደብሮይነ መጀመሪያ በውሰት ለቬርደር ብሬመን በኋላ ደግሞ በቋሚ ዝውውር ከቼልሲ ተሸጦ ለቮልፍስቡርግ ይጫወት ነበር እና የመጨረሻው ሲዝኑ ላይ የቡንደስሊጋ ምርጥ ተጫዋች ነበር እና ባየርን ይፈልገው ነበር፣ ተጫዋቹ መውሰድ ይፈልግ ነበር የቡንደስሊጋ ምርጡን ተጫዋች ባየር ማስፈረም አለብኝ የሚል አካሄድ ስለነበረው ያንን ለማድረግ የሚያስችል የፋይናንስ ጉልበትም ስለነበረው። በአውሮፓም ያን ያህል ከባየር ጋር የሆነ ጊዜ እኮ አሁን እኛ በጣም ትንሽ ልጅ በነበርኩበት ጊዜ የፋይናንስ ሪፖርት ይፋ ሲደረግ ማንቸስተር ዩናይትድ እና ሪያል ማድሪድ ይፈራረቃሉ። በዚህ ዓመት ማንቸስተር አንዳንድ ማንቸስተር የዓለም ከፍተኛው ገንዘብ የሚያገኙ ይሆናል፣ አንዳንድ ጊዜ ሪያል ማድሪድ ከዚያ ሁሌ ሶስተኛው ባየር ሙኒክ ነበር። አሁንም እንደዛ ነው። ብዙ ገንዘብ አራተኛ ነው አምስተኛ ነው ብዙዋል። አልተለወጠም። ልዩነቱ ግን ሌሎቹ የእንግሊዝ ክለቦች በጣም ሀብታም እየሆኑ መጡ። ስለዚህ ሲቲ ድንገት አሁን ሀብታም ሆነ። ሲቲ ሜሜድ ሾልን ሲያስፈርም ወይ ማይክል ባላከን ሲያስፈርም ሲቲ ሜይ ቢ በፕሪምየር ሊግም ላይኖር ይችላል። ዘጠና ስምንቱ ላይ ሶስተኛ ዲቪዚዮን ነበሩ። አሁን ተቀይሯል። ሌላ ነው ታሪኩ። ከዛ ኬቨን ደብሮይን ምርጫ ነበረው ወደ ባየርን ወደ ሲቲ ሲቲን መረጠ። ጨዋታው መቀየር የጀመረው ያኔ ነው ይላል እኔ እንኳን ያኔ ብቻ አይመስለኝም። ለምሳሌ ሳሚ ኬዲራን ከሱትጋርት ከዲራን ከሱት ጋርት መውሰድ ይፈልጉ ነበር። ሜሱት ኦዚልን ከብሬመን መውሰድ ይፈልጉ ነበር። ግን ሁለቱም ሪያል ማድሪድን የመረጡ ስለሆነ ወደ ኋላም አንድ አምስት ስድስት ዓመት ሁለት መልሽ ትችላለች ከሁለት ሺህ አስር ያለ ሟንጫ በኋላ ነው ሁለቱ ተጫዋቾች ወደ ሪያል ማድሪድ የሄዱት። ግን በደንብ ትሬንድ መሆን የጀመረው ባለፉት ስምንት ዘጠኝ ዓመታት ነው ነ የሚለው ሱደጄቱን ከዚያ አሁን የቡንደስሊጋ ቶፕ ተጫዋቾች የመጀመሪያ ዴስቲኔሽናቸው ባየር ሙኒክ መሆኑ አብቅቶ የእንግሊዝ ክለቦች በአብዛኛው ሆኖ ቅድም እንዳልኩት ከሰላሳዎቹ ውድ ዝውውሮች ሀያ አንዱ ወደ እንግሊዝ ክለቦች የተደረጉ ናቸው ሲቲ ብቻ በቅርብ አመታት ከዛ ከኬቨን ደብሮይነ ዝውውር በኋላ ሰባት ተጫዋቾች ከቡንደስ ሊጋ ወስዷል ኬቨን ደብሮይነ ኢልካይ ጉንደዋን ሌሮይዛኔ አሁን ተመልሶ ባየርን ይጫወታል ግን ከሻልከ ነበር የወሰዱት ማኑዌል አካንጂ ኤርሊንግ ሃላንድ ሀላንድም የረጅም ጊዜ የሌቫንዶቭስኪ ተተኪ ተደርጎ ይታይ ነበር ግን ኖ ወደ ሲቲ ነው ሄደው ዮሽኮ ግቫርዲዮል ኦማር ማርሙሽ እነዚህ በስል ባለፈው አስር ዓመት ብቻ ሲቲ የወሰዳቸው ተጫዋቾች ናቸው። ከጀርመን ምርጥ ምርጥ የነበሩ ተጫዋቾች ናቸው ሁሉም። ሊቨርፑል ደግሞ እንደዚሁ ባለፉት ዓመታት ሮበርቶ ፈርሚኖ፣ ኢብራሂማ ኮናቴን፣ ዶሚኒክ ዞቦዝ ላይ አይነት ተጫዋቾችን አስፈርሟል። ቤሊንጋምን ለምሳሌ ከዶርትሙንድ ወደ ሚኒክ መውሰድ ይፈልጉ ነበር ግን ማድሪድ መጥቶ ወሰደባቸው። የማድሪድ አፒል አሁን ከሚኒክ በላይ ነው ደግሞ ሊጉንም ልክ እንደዚ አስራ ምናምን አመት በተከታታይ ምናምን ስታሸንፊ ተጫዋቾችም የስፖርታዊ ፈተና አይመስላቸውም። አሁን ማድሪድ ከሁሉም ክለቦች የበለጠ የስህበት አቅም ስላለው ብቻ ሳይሆን ሊጉን ዶሚኔት ስታደረግ አንዳንድ ጊዜ ተጫዋቾችም በቂ ፉክክር የሚያገኙ አይመስላቸውም። በዛው ምክ አስራ ሁለት ጊዜ አስራ አንድ ጊዜ በተከታታይ ስታሸንፊ። ግን አንዳንዴ ደግሞ ራሳቸው በስህተት ያጧቸው ተጫዋቾች አሉ። ለምሳሌ ራያን ህራፈንበር እዛው ባየር ሙኒክ ውስጥ ነበር። ምንም ስድስት ጨዋታ ነው ቋሚ ሆኖ የጀመረው ሊቨርፑል ሄደና አሁን ከሲቲ ማነው ባየር ሙኒክ ቻጓል ካንታራን ካጣ በኋላ ያላገኘው የአማካይ ተከላካይነት አደረጉት አርነ ስሎት። አንዳንዶቹን በስህተት የሚያጡ ለምሳሌ ክሪስ ሪቸርድስ የቦርን መዙ ተጫዋች የክሪስታል ፓላስ ተጫዋች ኤፍ ኤ ካፕ ያሸነፈ አሁን በእርግጠኝነት የባየርን ተጫዋች ቢሆን ኖሮ ማንም አይሻልም፣ ከሱ አይሻልም። በባየር ሙኒክ ካሉ ተጫዋቾች ከክሪስ ሪቸርድስ የሚሻል ተከላካይ አለ አይመስለኝም። ማንም ኦፓሚካ ነው ይሁን ኪሚ ይሁን ዳየር ወይም ማንም ሰው አንዳንዶቹ በራሳቸው ያጧቸው አሉ። ከዛ ደግሞ ባየርንን እምቢ ያሉ አሰልጣኞችም ታገኛለች። ፕሪምየር ሊግን የመረጡ ለምሳሌ ጓርዲዮላን ማቆየት ይፈልጉ ነበር። የሶስተኛ ዓመት ውሉ ሳያልቅ በሶስተኛ የውድድር ዘመኑ መሀል ነው የሲቲን ጥያቄ የተቀበለው። የርገን ክሎፕ ለረጅም ጊዜ በባየር ሚኒክ ይፈለጉ ነበር። ኦሊቨር ግላስነር ሳይቀሩ የፓላስን ጥያቄ ነው ወይም ፓላስ መቆየት ነው የመረጡት። ባለፈው ክረምት እኮ ከተፈላጊዎቹ አንደኛው ነበሩ። አሁን ደግሞ ሻቢ አሎንሶ ባለፈው ክረምት ከሌቨርኩሰን ወደዛ እንዲሄድ ተጠ አሰልጣኞችም እንደ ልብ አሁን እንደ ድሮ መውሰድ አልቸ ድሮ ቡንደስሊጋ ምርጥ የሆነውን አሰልጣኝ እንደ ልባቸው መቅጠር ይችሎ ነበር አሁን ግን የፕሪሚየር ሊግ ወይ የሌሎች ትልልቅ የአውሮፓ ክለቦች ጥያቄ የበለጠ ሆኗል። እና በፊት እኔ አሁንም ያ የቀረ አይመስለኝም። ምክንያቱም ባየር ሙኒክ ተከትሎ ካለው ከቦሩሲያ ዶርትሙንድ በፋይናንስ አቅም ማለት ነው ከእጥፍ በላይ ሬቬኒው ስላለው የቡንደስሊጋ አካሄድ፣ አዳዲስ ኢንቨስተሮች ምናምን እንዲገቡ የሀምሳ ሲደምር አንድ የኦነርሺፕ ሞዴል ካልቀረ ምናምን በስተቀር ይኸው ይቀጥላል ብዬ አስባለሁ። ከኦፔል ጋር ከአዲዳስ ጋር ከመንጋ ያላቸው ግንኙነት ከአለም ከፍተኛ ገንዘብ ከሚያገኙ ክለቦች መካከል አንደኛው ያደርገዋል። ግን አንድ ሴብ ስትራስፎር ፍሎር የሚባል ጋዜጠኛ አለ። ና እሱ ምን ይላል? ድሮ ነበር የጀመረው ይላል። ከሃምቡርግን በማደቅ ሃምቡርግ አስራዘጠኝ ሰባዎቹ አስራዘጠኝ ሰማኒያዎቹ መጀመሪያ ላይ ሀይለኛ ቡድን ነበረው። እንትናን ሁሉ እኳ አስፈርሞታል። ኬቨን ኪገን፣ የባሎን ዶር አሸናፊ የሊቨርፑል የቀድሞ ተጫዋች። ያው በሊቨርፑል ደጋፊዎች አሁን ድረስ ቅያሜ አለ እሱን በተመለከተ ስለ ሄደያን ጊዜ ግን ያኔ ለምሳሌ ገንተር ኔትዘር የሚባል ተጫዋች ነበራቸው፣ ወይም በኋላ ባየር ሚኒክን ያሰለጠኑት ዩ ፓይንክስ ያኔ ኃይለኛ ቡድን ነበረው። ከዛ ቡድን ካርል ዴላ የሚባል ተጫዋችን አስፈረሙ 1980 ያ ላይ። ከዛ መቆሚያ ታታ ሉተር ማቲያስ፣ አንድሪያስ ብሬመ፣ ኦላፍ ቶን፣ ስቴፋን ሬውተር፣ የርገን ኮለር፣ ስቴፋን ኤፈንበርግ፣ ቶማስ ሄልመር፣ ሜሜት ሾል፣ ቅድም እንዳልኩት ኦሊቨር ካን፣ አንድሪያስ ኤርዞግ፣ ማሪዮ ባዝለር፣ ጆቫኒ ኤልበር እነዚህን ሁሉ በየጊዜው ወሰደ። ባለፉት በ198 1990ዎቹ ላይ በቅርብ አመታት ደግሞ ባላክ፣ ሉቾ፣ ሮቤርቶ፣ ፖዶልስኪ፣ ክሎሰ፣ ጎሬትስካ፣ ማንዙኪች እንዲህ እንዲህ አይነት ተጫዋቾችን እንደ ልብ ይወስድ ነበር። አሁን ይሄ አድቫንቴጅ ቀርቷል። እና ይሄው ጸሐፊ ምን ይላል ሴብ ስትራፎርድ ፍሎር ሌቨርኩሰን ሻምፒዮን ሲሆን የባየርን ታሪክ ይሄ ስለነበር አለ ከቡንደስሊጋ ዋንጫ ወሰደ ወይ ዋንጫ ለመውሰድ የተፎካከረ ቡድን ሲኖር እሱን ሆኖ መጀመሪያ የሚያፈርሰው ከዛ አሰልጣኙን ይወስዳል፣ የስፖርት ዳይሬክተሩን ይወስዳል፣ ተጫዋቾቹን ይወስዳል። እና አንድ የጀርመን ብዙሀን መገናኛ ይጠቅስና ባየር ሙኒክ ከሌቨርኩሰን አስራ ስድስት ተጫዋቾችና አሰልጣኙን ማስፈረም ይፈልጋል የሚል ዘገባ ይዞ ወጣ ይላል። ቀልድ ነው፣ ልክ ነው ግን እንዲህ አይነት ልማድ ነው የነበረው። አሁን ይሄ ቀርቷል። የፍሎሪያን ቨትዝ ጉዳይ እሱን አካሄድ የሚያሳይ ነው። ምክንያቱም በቅርብ አመታት፣ ካይ ሃቨርትዝ ባይሳካለትም ማለት በቼልሲ ያን ያህል ውጤታማ ባይሆንም፣ ግን ቻምፒየንስ ሊግ ፋይናል ላይ ጎል ያስቆጠረ ተጫዋች ነው። ቲሞ ቨርነር በኋላ መጥቶ በቼልሲ ብዙ ባይሳካለትም፣ እንዲህ እንዲህ አይነት ተጫዋቾች በባየር ሙኒክ ይፈለጉ ነበር። ያን ጊዜ ግን ወደ እንግሊዝ ነው የመጡት። ድሮ ቢሆን በቃ በቀጥታ የባየር ሙኒክ በተለይ ጀርመናውያኑን በተመለከተ እንደዛ ነበር የሚሆኑ እና የፍሎሪያን ቨትዝ ጉዳይ እሱ የስፖርት ፕሮጀክት መርጦ፣ ምክንያቱም አሁን እንደሚነገረው በደሞዝ ሊቨርፑልም ባየርን ያቀረቡ የሚያቀረቡለት ደሞዝ ተቀራራቢ ነው። ደግሞ ባለፈው ስለ ፍሎሪያን ቨትዝ ፕሮግራም እየሰራው በጣም ይገርማል። ኦፕሬሽኑ የሚዲያ አቴንሽን በሚኒክ ሚስጥር አይደብቅም ይባላል። በየሄድሽበት የጋዜጠኛ የፎቶ ጋዜጠኞች ምናምን አሉ፣ ሚስጥር አይቆይም። እዛ ግን ሚስጥር ለማቆየት ፍሎሪያን ቨትዝን ቡንደስሊጋ ባሸነፉበት ቀን ነው የጋበዙት። ሀሳቡ በሙሉ የሰው ጋዜጠኞቹ ትኩረት በሙሉ ሴሌብሬሽን ያለበት ቦታ ላይ ስለሚሆን ማለት ነው። ሊያሳምኑት ሞከሩ። ኡሊ ሆነሽ፣ ሮሚኒጋ፣ ማክስ ኤበርል፣ ራሱ ቬንሶን ኮምፓኒ ለአንድ ሰዓት የቆየ ታክቲካል ፕሬዘንቴሽን ነው ያቀረበለት። ሁሉን የተባለ ግን ሊቨርፑልን የመረጠውና አሁን እንደዚህ መሆን ጀምሯል። የቡንደስሊጋ ምርጥ ተጫዋቾች የሚመርጡት የእንግሊዝን ክለቦች ሆኗል። ስለዚህ የባየር ሚኒክ የድሮ ኮምፒቲቲቭ አድቫንቴጅ እየጠፋ ነው ማለት ነው። አዎ እንግዲህ ይህ ተጫዋች በቅርቡ የሊቨርፑል ዝውውሩ ሊያጠናቀቅ የሚችልበት ሰፊ እድል እንዳለ እየተነገረ ነው የሚገኘው። ለሊቨርፑልም ለተጫዋቹም በጣም ትልቅ ዝውውር ይመስላል፣ ለፕሪሚየር ሊግም ጭምር። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም ዘጠና አምስት ነጥብ አንድ ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀ ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን፣ ይላል አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ ስምንት ሰማኒያ አንድ መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ሊደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውሉ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ አይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባር እንደ ስማችን ብርሃን ነው ስራችን።